ሸኛው መኪና ሄድ ብዬ ሸኘውት፣ እየሄደ ግን መኪናው ጥሩ ስላልነበረ ፍሬን አስቸግሮ መኪናው አደጋ ደረሰበት። ያን ጊዜ ባለቤቴ ክፉ ነገር ይናገርብኝ ነበረ። ክፉ ነገር ቢደርስብኝም አንቺ ነሽ አቻኩለሽ ይለኛል። እኔ ደግሞ ጊዮርጊስ ይደርስልሃል፣ ምንም አትሆንም ብዬ በኋላ ላይ መኪናው አደጋ ደርሶበት እሱ ምንም ሳይሆን በሌላ መኪና ሄዶ በሰላም ስራውን እየሰራ ነው። ለቤተ ክርስቲያን የተሳልኩትን አመጣው ብላ እህታችን ሰጥታለች። እግዚአብሔርን አመስግኑ። አንዱ ወንድማች እኔንና ባለቤትን እግዚአብሔር ረድቶ ለስጋ ወደሙ በቅተናል። እኛ የእግዚአብሔር ነው፣ እግዚአብሔር ደግሞ ለእኛ የሰጠንን ለእግዚአብሔር እንሰጣለን ብሎ አንድ ሺህ ብር ሰጥቷል። እግዚአብሔር ይስጥልን። የተቀመጣችሁ ሁላችሁም ተነሱ። ሁላችሁም ተነሱ። የተቀመጣችሁ ተነሱ። ከሌሊት ጀምሮ ያገለገሉ ታቦተ ሕጉን ያከበሩ አባቶች ቆመው ስላሉ መቀመጥ ጥሩ አይደለምና ሁላችሁም ተነሱ። ጊዮርጊስ ስለቴን ስለሰማ ጸሎቴን ስለ ሶስት መቶ ብር ሰጠዋለሁ ብላ ሰጣለች። እግዚአብሔር ይስጥልን። እግዚአብሔር የሁላችንንም ልመና ጸሎትን ይስማለን። ጊዮርጊስ የነገርኩትን ሰምቷል አሳክቶልኛል ብሎ ጥላ አምጥተዋል። እግዚአብሔር የሁላችንንም ጸሎት ይስማ። አምላከ ጊዮርጊስ ሁላችንም ይራዳል። እግዚአብሔር ሁላችንም ይጠብቃል። እግዚአብሔርን አመስግኑ። እስኪ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን በእውነት አመት ከኛ ጋር የነበሩ ብዙ እቅድ ያቀዱ ብዙዎች እያሉ ግን እኛ በኃይላችን በጉልበታችን ሳይሆን እኛን በምረቱና በቸርነቱ በአባታዊ ፍቅሩ በዚህ ችለት አድርሶ በምረቱ ያቆመን አምላካችን ስሙ የተመሰገነ ይሁን። አባታችን ሁሌም አምጥቶ የሚሰጡት አሁንም ሰጥተዋል። እግዚአብሔር ይስጥልን። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑ። እሺ ርቃችሁ ላላችሁት የሙዳየ ምጽዋት ጀንትላ በመካከላችሁ ይዞራል፣ በመካከላችሁ ጥላ ይዞራልና እና እዚህ መታችሁ መስጠት የምትፈልጉ ሰዎችም ወደዚህ መታችሁ እንድሰጡ እናሳስባለን። እሺ ከዚህ በመቀጠል እንግዲህ አባታችን የገዳማችን አስተዳዳሪ ቆሞስ አባ ወልደ ገብርኤል መጨረሻ ላይ ቃለ ምዕዳንና ቡላ ቡራኬ ያደርጋሉ። ቀጥታ አውደ ምረቱን ላባድታች Yeah.

በመገባ መስተምረ አስተምሮና ወራክል ስ ነው የሄዱ እ መስተምረ ነገር የለም። ያው ዛሬ የሰማይ ኢትዮጵያ ቅዱስ ጊዮርጊስ ያረፍት በዓል ነው ማለት ነው። ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል ይሄ ኃይለ ቃል ማቴዎስ ወንገል መራፍ ምዕራፍ አስር ከቁጥር አርባአንድ ላይ ያለው ኃይል ቃል ነው። ማቴዎስ ማለት በበራስቲ ቋንቋ ሀብት አምላክ ማለት ነው፣ የአምላክ ስጦታ ማለት ነው። ወንገሉ መጽሐፉ ማቴዎስ ነው። ቃሉን የተናገሩ ጌታችን ኢየሱስ ክርስቶስ ነው እና ዛሬ ይህንን የተናገረው ኃይለ ቃሉን የተናገረው ጌታችን እግዚአብሔር ነው ማለት ነው።